ኢትዮጵያውያን መሪዎች ለአፍሪካ ህብረት መመስረትና መጠናከር ላበረከቱት አስተዋጽኦ እውቅና እንዲሰጣቸው ለህብረቱ ጥያቄ ማቅረባቸውን የጋናው ፕሬዚደንት ናና ኩፋዶ ገለጹ። ፕሬዚደንት ዶክተር ሙላቱ ተሾመ የጋናውን ፕሬዚደንት በጽሕፈት ቤታቸው ተቀብለው አነጋግረዋል። እዮም በአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ የተገኙት የጋናው ፕሬዚዳንት ናና ኩፋዶ ከፕሬዚዳንት ዶክተር ሙላቱ ተሾመ ጋር ተወያይተዋል። ኢትዮጵያና ጋና ለአፍሪካ አንድነት ምስረታ በመሪዎቻቸው አጼ ኃይለስላሴና ኩዋሜ ንክሩማ በኩል ያደረጉትን ጥረቶች ያስታወሱት ፕሬዝዳንት ናና ኩፋዶ ለህብረቱ መመስረትና መጠናከር አስተዋጽኦ ላበረከቱት ኢትዮጵያውያን መሪዎች እውቅና እንዲሰጣቸው ለአፍሪካ ህብረት ሀሳብ ማቅረባቸውን ለፕሬዝዳንት ዶክተር ሙላቱ ተሾመ ገልጸውላቸዋል። ታሪካችንን መለስ ብለን በማየት ለአፍሪካ አንድነት ድርጅት መመስረትና ለአፍሪካ ህብረት ለውጥ አስተዋጽኦ ያደረጉትን ቀዳማዊ ኃይለ ስላሴን እና የቅድሞን ጠቅላይ ሚኒስትር መለስ ዜናዊ በአፍሪካ ህብረት ውስጥ ቋሚ ክብር እንዲሰጣቸው ጥያቄ አቅርበናል። ኢትዮጵያና ጋና ከአህጉራዊ አጀንዳዎች በተጨማሪ በሁለትዮሽ ግንኙነታቸው ዙሪያ መክረዋል። በፖለቲካው መስክ ሰፊ የሆነና የቆየ ግንኙነት አላቸው። ይሄ ግንኙነት ረጅም ጊዜ እንደመሆኑ ወይም ደግሞ እንደማስቆጠሩ መጠን ግን በኢኮኖሚ ዙ ረገድ ያሉት ግንኙነቶች ያን ያህል የሚጠበቀውን ያል የዳበሩ አይደሉም። የተለያዩ ስምምነቶች የተፈረሙ ነው ያሉ፣ እነሱም ደግሞ ወደ ተግባር በመግባት ደረጃ ገና ናቸው። እነዚህን ማጠናከር በሚቻልበት ሁኔታ ላይ ተነጋግረዋል። ከዛ በተጨማሪ እንግዲህ የኢትዮጵያ አየር መንገድ በሳምንት ሰባት ቀን ወደ አክራ ይበራል። ስለዚህ ይሄንን አጋጣሚን በመጠቀም ሁለቱ ሀገራት ኖራቸውን የንግድ ልውውጥ ከዛ በተጨማሪ ያሉ ግንኙነቶችን ማጠናከር የሚቻልበት እድል ስላለ በዚህ ላይ አብረን እንስራ የሚል ሀሳብ አነስተዋል። ሀገራቱ በጸጥታ በንግድና ኢንቨስትመንት ከሚያደርጉት ግንኙነት ባሻገር ያላቸው መልካም ተሞክሮ አንዱ ለሌላው በመለዋወጥ የህዝብ ለህዝብ ግንኙነታቸውን ማጠናከር በሚችሉበት ሁኔታ ላይ ፕሬዚዳንቶቹ መክረዋል። ሀያ ዘጠነኛው የአፍሪካ ህብረት መሪዎች ጉባኤ ኢትዮጵያ ለአፍሪካ ህብረት ባበረከተችው አስተዋጽኦ የጎላ ሚና ላላቸው የቀድሞ መሪዎች ቀዳማዊ ኃይለ ስላሴና የቀድሞው ጠቅላይ ሚኒስትር መለስ ዜናዊ እውቅና ሰጠ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ህብረቱ ለኢትዮጵያ እውቅና በመስጠቱ ምስጋናቸውን አቅርበዋል። በ29ኛው የመሪዎች ጉባኤ አጀንዳዎች ስኬትም ኢትዮጵያ የነቃ ተሳትፎ ማድረጓን አስታውቀዋል። ፍታወቅ ይሆነሰ አፍሪካን ከቅኝ ግዛት ቀንበር ከማላቀቅ አንስቶ ለአፍሪካ አንድነት ድርጅት ምስረታ ወደ አፍሪካ ህብረት ላደረገው ሽግግር፣ እንዲሁም አሁን ላይ ህብረቱ በዓለም መድረክ በአንድ ድምፅ እንዲቆም መሰረት የጣለችው ኢትዮጵያ የመሪነት ሚናውን የሚወሰዱት ቀዳማዊ ኃይለስላሴና ጠቅላይ ሚኒስትር መለስ ዜናዊ አፍሪካና አፍሪካውያን ቋሚ ክብር ሊለግሷቸው ይገባል ብሏል። 29ኛው የህብረቱ የመሪዎች ጉባኤ እናም በጋናው ፕሬዝዳንት ናና ኩፎ አዶ ጠያቂነት የአፍሪካ መሪዎች ለሁለቱ ኢትዮጵያውያን መሪዎች ትልቅ ስፍራ እንዲሰጣቸው ተስማምተዋል ብለዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ አገራችን ከመጀመሪያው ጀምሮ እስካሁንም ባለ ጊዜ ውስጥ ለአፍሪካ አጀንዳዎች ቅድሚያ የምትሰጥና ለአፍሪካውያን ወንድሞቻችንና አይቶቻችን በጋራ ማደግና ብልጽግና ለተቀን የምትረባረብ አገር መሆኗን ለአገር እውቅና በመስጠት በሱ ደግሞ አስተዋጽኦቸውን ያበረከቱ መሪዎች ደግሞ የራሳቸውን ድርሻ እንዲቀበሉ ማድረግ ነው ዋናው አላማ። ከዚህ አኳያ ይሄ አንዱ የአፍሪካ ህብረት የመሪዎች ጉባኤ የተቀበለው ጉዳይ ነው። ስለዚህ እኛም በኩራት አመስግነናቸዋል። ኢትዮጵያን እና የኢትዮጵያ መሪዎችን በዚህ ደረጃ እውቅና በመስጠታችሁ ከልብ የመነጨ ምስጋና እናቀርባለን ብለናቸዋል ለአፍሪካ መሪዎች እንደዚሁም ለአፍሪካ ህዝብ በአጠቃላይ ስለዚህ ይሄንን ኃላፊነት ተሸክመን ወደፊትም በቀጣይ ትውልድም ይሄኛው በመሪዎቻችን የተጀመረው ስራ ተጠናክሮ መቀጠል የሚቀጥል መሆኑንም በዚሁ አጋጣሚ ገልጸንላቸዋል። የአፍሪካ ህብረት ማሻሻያ ላይ በተደረገው ውይይት ኢትዮጵያ ንቁ ተሳታፊ ነበረች ያሉት ጠቅላይ ሚኒስትር ኃይለማርያም የህብረቱ መሪዎች አብይ አመታዊ ጉባኤያቸውን አንድ ጊዜ በአዲስ አበባ እንዲካሄድና የአካባቢዊ ማህበራት ሚና እንዲጠናከር ስምምነት መደረሱን አስታውቀዋል። ይሄ ሪፎርም ያስቀመጣቸው ጉዳዮች ውስጥ አንዱ የአፍሪካ ህብረት መደበኛ ስብሰባና እንደዚሁ ደግሞ መደበኛ ያልሆኑ ስብሰባዎች በሚል በሁለት እንዲከፈል ነው የተወሰነው። መደበኛ ስብሰባው በዚህ በዋና መቀመጫው አዲስ አበባ በየጃንዋሪ ወይም ታህሳስ እንደየሁኔታው በአንድ ጊዜ ስብሰባ እዚሁ አዲስ አበባ እንደሚካሄድ፣ የተቀረው ሁለተኛው ስብሰባ በ ሐምሌ ወር ላይ የሚካሄደው ስብሰባ በዋናነት አፈጻጸምን በመገምገም ላይ ያተኮረ እንዲሆን ማድረግ ይገባናል የሚል የሪፎርሙ አንዱ አካል ነው። ሁለተኛው ስብሰባዎቻችን ብዙ አጀንዳዎች በአንድ ጊዜ ይዘው በእነሱ ላይ የበሰለ ውይይት በማይካሄድበት ሁኔታ የሚወሰኑ ውሳኔዎች ለተግባራዊነትም አስቸጋሪ የሚሆኑበት ሁኔታ ስላለ ውስን ስብሰባዎችና ለአህጉሪቱ ከፍተኛ አስተዋጽኦ የሚያበረክቱ ስብሰባዎች ላይ ብናተኩር ይሻላል የሚል ነው። አፍሪካ በሰላምና ጸጥታ ያጋጥማትን ችግሮች ለመፍታት የምትሰራውን ስራ በማጠናከር የአህጉሪቱን የወጣቶች ተሳትፎና ተጠቃሚነት ማሳደግ መሪዎቹ ከመከሩባቸው ጉዳዮች መካከል ናቸው። ህብረቱ በጅቡቲና በኤርትራ ድንበር መካከል ያለውን ጉዳይ በቅርበት እየተከታተለ መሆኑንም አስታውቋል። ጠቅላይ ሚኒስትሩም ጠቅላይ ሚኒስትር ኃይለማርያም ደሳለኝ 29ኛው የአፍሪካ ህብረት የመሪዎች ጉባኤ በተለይም የህብረቱን አሰራሮች በማዘመንና ውጤታማ በማድረግ ላይ በስፋት መምከሩን አስታውቋል። ይህ በንድ እንዳለ የአፍሪካ ህብረት ለቀድሞው የኢትዮጵያ መሪዎች መታሰቢያ ሀውልት እንዲቆምላቸው ወስነዋል። ህብረቱ ሀውልቱ እንዲቆምላቸው የወሰነው ለቀዳማዊ ኃይለ ስላሴና ለቀድሞው ጠቅላይ ሚኒስትር መለስ ዜናዊ ነው። የቀድሞ መሪዎቹ ለአፍሪካ አንድነት ድርጅት መመስረት እንዲሁም ለአፍሪካ ህብረት መመስረትና መጠናከር በየወቅቱ ከፍተኛ አስተዋጽኦ በማድረጋቸው ነው እውቅና የተሰጠው። ለቀድሞው የአገራችን መሪዎች ክብርና አስተዋጽኦ ሀውልት እንዲቆምላቸው የተላለፈው ውሳኔ ለእያንዳንዱ ኢትዮጵያውያን የተሰጠ ሽልማት ነው ብለዋል። የውጭ ጉዳይ ሚኒስቴር አፍሪካውያን ለኢትዮጵያን ህዝቦች የሰጡት ይህ ክብርም ኢትዮጵያን እስካሁን ለሰሩት እውቅና ሲሆን ወደፊትም የበለጠ እንዲሰሩ የሚያነሳሳ እንደሆነ የውጭ ጉዳይ ሚኒስቴር አስታውቋል። አዘጠነኛው የአፍሪካ ህብረት የመሪዎች ጉባኤ በተቋሙ ለውጥ ማሻሻያዎችና ሌሎች አጀንዳዎች ላይ ውሳኔ በማሳለፍ ተጠናቀቀ። የህብረቱ ሊቀመንበርና የግኒው ፕሬዚደንት አልፋ ኮንዴ ህብረቱ በአፍሪካ ህዳሴን እውን የማድረግ የትውልድ ተጠያቂነት አለበት ብለዋል። አበበባዩ አፍሪካውያን አንድነታቸውን ካሳዩባቸው አጋጣሚዎች አንዱ ሀገሬ የቦላ ወረርሺ ባጋጥማት ወቅት ያሳዩት የጋራ ርብርብ ነው። የላይቤሪያዋ ፕሬዚደንት ኤለን ሰርሊፍ ጆንሰን በ29ኛው የአፍሪካ ህብረት የመሪዎች ጉባኤ መጠናቀቂያ ላይ እንደተናገሩት ባለፉት 11 ዓመታት በጉባኤዎች ለመታደም የበቁትና አሁን በይፋ የተሰናበቱት ፕሬዚደንት ኤለን ሰርሊፍ ጆንሰን ኢትዮጵያውያንና የኢትዮጵያ መንግስት ለህብረቱ እዚህ መድረስ ልዩ ድርሻ ነበራቸውም ብለዋል ቀዳማዊ ኃይለስላሴ የሚሆን መለስ ዜናዊ ለአፍሪካ ላበረከቱት አስተዋጽኦ ክብርና እውቅና ለመስጠት መታሰቡን እጅግ እደግፋለሁ። ዛሬም ድረስ የኢትዮጵያ መንግስትና ህዝብ ለዚህ ተቋም እያበረከቱት ላለው ሁሉ ምስጋና ይገባቸዋል። ፕሬዚደንት ሄለን ሰርሊፍ ጆንሰን አፍሪካውያን እንደ ኢቦላ ባሉ ወረርሽኞች ላይ የነበራቸው መተባበር በሌሎች መስኮች ላይ የሚደገም ዘንድ ጠይቀዋል። የህብረቱ ጉባኤ ሲጠናቀቅ ወጣቶች የሀገራት የስራ ማዕከላት እንዲሆኑ፣ አህጉራዊ የጸጥታ አጀንዳዎች በአፋጣኝ እንዲፈጸሙና የፖለቲካና ኢኮኖሚያዊ ትስስሮች እንዲጠናከሩ የሚያስችሉ ውሳኔዎችም ተላልፈዋል። አዲስ የተመረጡ ኮሚሽነሮችም ቃለ መሃላ ፈጽሟል። በተለይ ደግሞ የአፍሪካ ህብረት የመሪዎች ስብሰባ ተጨባጭ መፍትሄዎች የሚፈጸሙባቸው ከመሰብሰብ ባለፈ ስምምነቶች የሚተገበሩባቸው እንዲሆኑ የሚያስችለው የማሻሻ የማሻሻያ ረቂቅም ውይይት ተደርጎበታል። የህብረቱ የወቅቱ ሊቀመንበርና የጊኒው ፕሬዚደንት አልፋ ኮንዴ ለቀጣዩ ትውልድ የሚተላለፍ ለውጥ ማምጣት አለብን ብለዋል። ሽብርተኝነት፣ ስደት፣ ግጭትና የመሳሰሉት ተግዳሮቶቻችን ወጣቶችን ተጠቃሚ እንዳይሆኑ እየጎተቱን ነው። የአፍሪካ ነዳሴ እውን የማድረግ የትውልድ ኃላፊነት አለብን። አሁን ውይይቱን አድርገናል ስምምነትን ፈጽመናል። ተጨባጭ የሚሆነው ግን የተጀመሩ የኢኮኖሚ መዋቅራዊ ለውጦች ፍሬ ሲያፈሩ ነው። ሊቀመንበሩ አህጉራዊ ለውጥ ለማምጣት በሚደረገው ጥረት ውስጥ የወጣቶችና ሴቶችን ሚና ማሳደግ እንደሚገባም ጠቁሟል። የህብረቱን ኢኮኖሚያዊ ጥገኝነት ለማላቀቅ የሚያስችለው መሪ ቅድም በመሪዎቹ ጉባኤ ጥልቅ ውይይት ተደርጎበታል። 29ኛው የአፍሪካ ህብረት የመሪዎች ጉባኤ ወጣቶችን የሰላምና የጸጥታ እንዲሁም የደህንነት ጉዳዮችን በዋናነት የመወያያ ነጥቦቹ ያደርግ እንጂ ህብረቱ እንደገና መዋቀር የሚችልበት ነጥብም ሌላኛው አጀንዳ ነበር። በተለይም የሩዋንዳው ፕሬዝደንት ፖል ካጋሜ ሰብሳቢነት የቀረበውና የህብረቱ መቶ በመቶ መደበኛ በጀት 75 በመቶ የፕሮጀክት በጀት እንደዚሁም 25 በመቶ የሰላም ማስከበር በጀትን በራሱ እንዲችልና ይህም ከሚቀጥለው ዓመት ጀምሮ ተፈጻሚ እንዲሆን ከስምምነት በመድረስ ነው የተጠናቀቀው። ኢትዮጵያና ሱዳን በአባይ ወንዝ የጋራ የጋር ተጠቃሚነትም ሆነ በሌሎች ጉዳዮች ያላቸውን ጠንካራ ትብብር የበለጠ ለማሳደግ እንደሚሰሩ የኢፌዴሪ ምክትል ጠቅላይ ሚኒስትሩ ደመቀ መኮንን ተናገሩ። ምክትል ጠቅላይ ሚኒስትሩ የሱዳን ምክትል ፕሬዚደንት ሀሳቡ መሐመድ ኢብራሂምን በጽህፈት ቤታቸው ተቀብለው አነጋግረዋል። የሁለቱ ሀገራት ግንኙነት በምሳሌነት የሚጠቀስ መሆኑን የተናገሩት የሱዳኑ ምክትል ፕሬዚደንት በሀገራቱ መካከል ያለውን ግንኙነት የበለጠ ለማጠናከር እንዲሁም የህዝቦችን ተጠቃሚነት የሚያረጋግጥ ስርዓት እውን ለማድረግ የተጀመሩ እንቅስቃሴዎች ሊጠናክሩ እንደሚገባም ተናግረዋል። የሁለቱ ሀገራት ጠንካራ ግንኙነት በአባይ ወንዝ የጋራ ተጠቃሚነትም ሆነ በሌሎች ጉዳዮች ጠንካራ ትብብር መኖሩን የኢፌድሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን አስታውቀዋል። ይህን ይበልጥ ለማሳደግ እንዲሁም በአጎራባች ሀገራት የሚታዩ ችግሮችን ለመፍታት የተሰሩ ስራዎች ጠናክረው እንደሚቀጥሉ፣ ሁለቱ ሀገራት ሚናቸውን ሊወጡ እንደሚገባም አቶ ደመቀ ተናግረዋል።